ደህና ወዴት ነው እን አይቼ ነበር እ እዚህ ነዋ ቦታው መቀመጫው እዚህ ነው የህልም ምን ደህና ህልም ማላየህ ኧረ በጣም በጣም ያስጨንቃል እንዴት ልንገርህ አይዞህ ና እኮ ዋናው ህልም ጥሩ ፍች ካገኘሁ እኮ ችግር የለም ምንም ብታይ

ወይዬ! ተራራ ነው፣ ትልቅ ተራራ ነው። ብቻ ያ ትልቅ ተራራ ስር እኔ ቁጭ ብያለሁ። ልክ እንደዚህ ነው የተቀመጠው፣ እንደዚህ ነው የተቀመጠው። ግን እንዲዞር ለሰም ትልቅ ጥቁር ሰውዬ መቶ ንቅ እንዲንቅ ያደርገኝ እንዲህ በቃ

አዎ፣ ግን የዝሆኑ ደንቆኛል። እኔ የዝሆኑ ዝሆን አይደለም ያልኩት፣ ጥቁር ሰው ጥቁር ሰው። ወንዝ አለ ወንዝ ናቸው። አንበሳ ያልከው ሱ እኔ ነኝ። ተው ተው፣ ነገርኩህ። ይኸው ተራራ ካለ ወንዝ አለ አልኩህ። ወንዝ ታለ ደግሞ ዝሆን አለ፣ አንበሳም አይጠፋብህ እዛ አካባቢ። ምንድን ነው ህልሙ? አስቸጋሪ ነው እንግዲህ። ተራራ ያልከው ተራራውን ተራራ ነው። ተራራ ተራራ ተራራውም ነው። ዝሆኑም ደግሞ ዝሆን ነው። እንግዲህ ዝሆኑም ዝሆን ነው። አንበሳው ራሱ አንበሳ ነው። በቃ አንበሳ ነው ነው የብርቱካን አባት። ተራራውም ተራራ ነው። ዝሆኑም ዝሆን ነው። ብርቱካንም ብርቱካን ነው። እንዴት ብሎ ነው የብርቱካን አባት

አይታል ግን አልበላሁት። አይታል አ አ አ አ አ አ ህልሙ አሁን ጥሩ ነው።

ያ ጥቁሩ ሰው ድንድ ድንድ እኮ ነን እንትን ቆንበሳይጋለ ትንሽ ምቆይገል ነበር ጥቁሩ ሰው እኮ አየህ፣ እኔ ነኝ ልጄን ብርቱካል እነዚህ ችው ቁጭ ብዬ እየጠበኩ ብሎ ብሎክ በቃ ህልማት ፈታህ አይደለም ሁለተኛ ትንጦል ጦል እዚህ አካባቢ አዎ ልጄን ብርቱካል እየጠበኩት እና እና እሷን እየጠበኩ